የተወደዳችሁ ቅዱሳን፣ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት የሐዋርያት ሥራ ምዕራፍ ሁለት ከቁጥር አንድ ጀምሮ እስከ አራት ያለውን ተነጋግረን እንደነበረ ታስታውሳላችሁ። እንግዲህ ቁጥር አራት ላይ በምንደርስ ጊዜ መንፈስ ቅዱስ በአማኞች ሕይወት ውስጥ ሲገባ፣ በእያንዳንዳቸው ውስጥ ሲገባ ምን ሆነ፣ በእነሱ ሕይወት ውስጥ ምን ሆነ የሚለውን እናነባለን። እንግዲህ ዛሬ የምንጀምረው ከዚህ ነው። ቁጥር አራት ላይ የሐዋርያ ሥራ ምዕራፍ ሁለት ቁጥር አራት እንደዚህ ይላል በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይለናል። እግዚአብሔር ይመስገን። እንግዲህ በዚህ ስፍራ ላይ መንፈስ ቅዱስ ለመጀመሪያ ጊዜ በኢየሩሳሌም ለነበሩት የጌታ ደቀ መዛሙርት ለመቶ ሀያዎቹ በወረደላቸው ጊዜ እና በእያንዳንዳቸው ውስጥ መንፈስ ቅዱስ በገባበት ጊዜ የታየውን ምልክት እንማራለን። ይሄ ምልክት ምንድነው? በልሳኖች መናገር ነው። በመንፈስ ቅዱስ ከተሞላ በኋላ አንድ ሰው ወዲያው የሚያደርገው ነገር ይኖራል ማለት ነው። አሁን እዚሁ ንባብ ላይ እነዚህ ሰዎች መንፈስ ቅዱስ ሞላባቸው ከተባለ በኋላ የሆነው ነገር ምንድን ነው? መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይለናል እግዚአብሔር ይመስገን ስለሆነም መንፈስ ቅዱስ ገባ ሞላ ማለት አንዳች ነገር ይከሰታል አንዳች አገልግሎት ይሆናል ማለት እዚህ ጋር በሌላ ልሳኖች ተናገሩ የሚል ነው እነዚህ ሌላ ልሳኖች የተባሉት ምንድን ናቸው የሚለውን ነገር ከዚሁ ጋር አያይዘን እንማራለን ማለት ነው በማርቆስ ወንጌል ምዕራፍ አስራ ስድስት ውስጥ ጌታ ኢየሱስ ክርስቶስ አስቀድሞ ስለዚህ ጉዳይ ተናግሯል። ምዕራፍ 16 ቁጥር 17 ጀምሮ፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል፤ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። ስለዚህ አዲስ ቋንቋ የሚለው እዚህ ስፍራ ላይ ከተጠቀሱት አምስት ምልክቶች ሁለተኛው ነው እና ምልክቶች ተብለው ነው የተጠሩት። የምልክቶች ዓላማ ምንድን ነው? ቁጥር ሀያ ላይ እንደምናነበው እነዚህ የጌታ የሆኑት መልእክተኞች ወጥተው በየስፍራው ሰበኩ ይልና ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር ይለናል። ስለዚህ የምልክቶች ዓላማ ቃልን ማጽናት ነው። እርሱ የገለጠውን ቃል እንዲያጸኑ መንፈስ ቅዱስ በአማኞች ሕይወት ውስጥ የሚገልጣቸው ተአምራዊ ክስተቶች ምልክቶች ይባላል። እና በልሳኖች መናገር ከምልክቶች አንዱ ሆኖ ተጠቅሷል። ምንድን ነው ስንል ግን ቋንቋ መሆኑን መረዳት ያስፈልጋል። ብዙ ሰዎች የልሳንን ምንነት አለመረዳት አለ። ከዚህም የተነሳ መጽሐፍ ቅዱስ የሚያስተምረው ወይም የሚገልጸው ልሳን ምን አይነት ነገር እንደሆነ የማወቅ ብዙ ፍላጎት አለ። ለምንድን ነው ይሄ ሊከሰት የቻለው ብለን ስንል ልሳን ያልሆኑ ነገሮች እንዲሁ በአፍ ላይ የሚመጡ የምላስ የአንደበት ድምፆች የሆኑ ዝም ብሎ ፊደላትን በመቀጣጠል ቃላቶች የሚመስሉ ነገሮች ግን ትርጉም የሌላቸው፣ ስሜት የማይሰጡ፣ የሆነ ሀሳብን ያልተሸከሙ እንደዚሁ ዝም ብሎ አፍ ላይ የመጡ ነገሮችን የማለት ልምምዶች ስላሉ ይሄ ልሳን ነው ወይ የሚሉ ጥያቄዎች በብዙዎች ዘንድ ተፈጥሯል። ስለዚህ በዚህ ክፍል ላይ በልሳኖች መናገር ምን ማለት እንደሆነ ልንማር ይገባል። ምክንያቱም ጌታችን ኢየሱስ ክርስቶስ በአዲስ ቋንቋ ይናገራሉ ብሎ በገለጸው መሰረት ለመጀመሪያ ጊዜ አማኞች በአዲስ ቋንቋ የተናገሩበት በሌላ ልሳኖች የተናገሩበት ጊዜ የበዓለ ሃምሳ ዕለት ስለሆነ ነው። በሌላ ልሳኖች የሚለውና በአዲስ ቋንቋ የሚለው አገላለጽ አንድ ነው። አዲስ ማለት እነዛ ሰዎች ሲናገሩበት ከነበረው ቋንቋ አዲስ የሆነ ሌላ የሆነ ማለት ስለሆነም በሌላ ልሳኖች ማለት በሌላ ቋንቋዎች ማለት ልሳኖች የሚለው አገላለጽ ምንም ማለት ሌላ ምንም ትርጉም የለው ቋንቋዎች ማለት በምን እናውቃለን እዚህ ስፍራ ላይ ሲከሰት በተግባር ሲናገሩት ስንሰማ የአፍ መፍቻ ቋንቋ እንደሆነ በሆነ ሌላ አገር ላይ የሚነገር ለተናጋሪዎቹ አዲስ የሆነ ሌላ ቋንቋ መሆኑን በግልጽ ስለምንረዳ ነው። ከቁጥር አምስት ጀምሮ እስከ አስራ ሶስት ያለውን በምናነብበት ጊዜ ይህም በግልጽ እንረዳለን። እና እስኪ እንመልከተው እነዚህ ልሳኖች በእርግጥ የአፍ መፍቻ ቋንቋዎች መሆናቸውን ባለቤት ያላቸው በተለያዩ አገሮች የሚነገሩ የቋንቋ ባለቤት ያላቸው ልሳኖች መሆናቸውን የሚያስረዳ ነው ይሄ ንባብ። ከቁጥር አምስት ጀምሮ አነብላችኋለሁ። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይለናል ተገርመውም ተደንቀውም እንዲህ አሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል አሉ ይለናል የሚገርም ነገር እነዚህ ከአህዛብ አገር የመጡ አይሁዳውያን በዓል ያከብሩ ነው የመጡት ያሉት በከተማ ውስጥ ነው ያሉት በመቅደስ አካባቢ ነው ነገር ግን እግዚአብሔር ከሰማይ ድምፅን ላከ። ያ ድምፅ የተሰማው ግን ቤተ መቅደስ ውስጥ አይደለም። ምናልባት እነሱ ሊጠብቁ የሚችሉት ቦታ ያ ድምፅ የተሰማው በሰገነቱ የጌታ ደቀ መዛሙርት ባሉበት፣ ከኢየሩሳሌም ከተማ ውጪ በሆነ ስፍራ ላይ ነው ያ ድምፅ የተሰማው እና ድምፁ ጠራቸው። ሌላ ማስታወቂያ አልተሠራም። ሌላ ነገር አልተደረገም። ልዩ ቅስቀሳ አልተደረገም። ግን ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይላል ወደዛች የጌታ ደቀ መዛሙርት ወዳሉባት መቶ ሀያ የሚያህሉት እነዛ የመጀመሪያዎቹ አማኞች ወደሚገኙበት ስፍራ እነዚህ ከአሕዛብ አገር የመጡ በጸሎት የተጉ አይሁዳውያን እና እዛውም ይሁዳ ውስጥ ያሉትን ጨምሮ በአጠቃላይ ወደዛ ስፍራ ተሰበሰቡ ነው የሚል። ከዚያ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ነው የሚል። የጌታ ደቀ መዛሙርት በመንፈስ ቅዱስ የተሞሉት አማኞች ለዚህ ለተሰበሰበው ሰው ሲናገሩ፣ ይናገሩ የነበረው በእያንዳንዱ ሰው ቋንቋ ነበረ። ይሄንን ነው የሚያስረዳ። የሚሉትን አጡ እስከሚል ድረስ ምን ማለት ነው? በመገረም በመደነቅ ተሞሉ ማለት እኮ ነው። ቁጥር ሰባት ላይ እንደምንረዳው ተገርመውም ተደንቀውም እንዲህ አሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን ይላል እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ነው እኮ ያሉት። ራሳቸው መሰከሩ። ዝም ያሰኛቸው ነገር መገረምና መደነቅ ነው። የገሊላ ሰዎች ቋንቋቸው አረማይክ ምናልባትም፣ ያም የወቅቱ የአረማይክ ቋንቋንም በአግባብ ወይም በሰለጠነ መንገድ የማይናገሩ ሰዎች እንደሆኑ ነው ልንገነዘብ የምንችለው። በንቀት እኮ ነው፣ እነዚህ የገሊላ ሰዎች አይደሉምን? በቃ ነቢይ የማይነሳበት መልካም ሰው የማይገኝበት ቦታ ተብሎ የሚወሰድ ነው ገሊላ ናዝሬት። ነገር ግን እነዚህ ከገሊላ የመጡ ሰዎች ከመላው ዓለም በተሰባሰቡት በነዚህ ሰዎች ቋንቋ ሲናገሩ ሰሙ። ሳይማሩ ቋንቋውን ሳይለምዱ በልዩ መለኮታዊ ኃይል በመንፈስ ቅዱስ አሰራር ቋንቋቸውን፣ የተወለዱበትን የገዛ ቋንቋቸውን ሲናገሩ ሰሙ። ይሄ አስገረማቸው፣ ይሄ አስደነቃቸው። ስለዚህ በዕለቱ በነዚህ የመጀመሪያ አማኞች ላይ የተከሰተው ይሄ የአዲስ ቋንቋ ክስተት ምልክት ነው ማለት ነው። የሚያስገርም ነገር የሚያስደንቅ ነገር ያ ምልክት ይባላል። ምልክት ሲሆንላቸው ነው የምንመለከት በዚህ ክፍል ውስጥ የተዘረዘሩት እነዚህ በጸሎት የተጉ አይሁድ የመጡባቸው አገሮች አስራ አምስት ናቸው። ከተለያየ አካባቢ ስለመጡ የቋንቋዎቹ ልዩነት እራሱ ይነግሩናል ማለት ነው። ቁጥር ዘጠኝ ላይ ስንመለከት መጀመሪያ ላይ የጳርቴ የሜድ የኢላሚጤ ሰዎችን እናገኛለን። እነዚህ ሶስቱ በዛሬው ኢራን በሚባል አካባቢ የነበሩ አካባቢዎች ናቸው፣ የነበሩ አገሮች ናቸው። ቀጥሎ በሁለት ወንዝ መካከል ይለናል። ሁለት ወንዝ የሚባሉት ኤፍራጥስና ጤግሮስ ናቸው። በእነሱ መካከል ያለው አገር ሜሶፖታሚያ የሚባለው አገር ነው። በዛሬው ኢራቅ አካባቢ የነበረ ስፍራ ነው ማለት ነው። ከዚያ የመጡ ሰዎች ነበሩ። ልብ በሉ። ስለዚህ የዛን አገር ቋንቋ መንፈስ ቅዱስ እዛለ ገልጦ ነበር ማለት ነው። ቀጥሎ በይሁዳም ይላል። ይሁዳ እዛው እስራኤል ውስጥ ነው። ቀጥሎ በቀጳዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ ይለናል። እነዚህ ደግሞ ወደ አምስት አገሮች በዚያን ጊዜ ታናሽ እስያ ከሚባለው አካባቢ የመጡ ናቸው። ዛሬ ቱርክ ከሚባለው አገር ማለት ነው። በእነዚያ አገሮች ይነገሩ የነበሩትን ቋንቋዎች ተናግረዋል ማለት ነው የመጀመሪያዎቹ አማኞች ቀጥሎ በግብፅ በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር ይላል። እነዚህ ደግሞ ከአፍሪካ የመጡ ናቸው። ግብፅና ሊቢያ፣ ቀሬና የሚባሉ ቦታዎች ከሰሜን አፍሪካ የሄዱ ሰዎች ነበሩ ማለት ነው ኢየሩሳሌም ውስጥ። ስለዚህ በዛ አካባቢ ይነገሩ የነበሩ የግብፅ ቋንቋ ኮፕት የሚባለው አይነት ማለት ነው። እንደተነገረ መረዳት እንችላለን። ቀጥሎ በሮሜ የምንቀመጥ አይሁድ ይላል። በሮሜ ሮም ከተማ ያው የሮማይስጥ ወይም የላቲን ቋንቋ የሚነገርበት ነው። የዛን ጊዜው የዓለም ማዕከል የነበረ ስፍራ ነው። ከዛ የመጡ ሰዎች ነበሩ። ስለዚህ ላቲን ተነግሯል ብለን መረዳት እንችላለን። ከዛ የቀርጤስ ሰዎች አሉ። ይሄ ደግሞ ደሴት ነው በሜዲትራኒያን ባህር ውስጥ የሚገኝ ትልቅ ደሴት ነው። የቀርጤስ ሰዎች፣ የቀርጤስ ቋንቋም ተነግሮ እንደነበረ እንረዳለን። ከዛ የአረብ ሰዎች ይላል። አረብ ደግሞ ከኢየሩሳሌም በስተ ሰሜንና በስተ ምስራቅ የሚገኙ አካባቢዎች ናቸው። ስለዚህ የአረብኛ ቋንቋ ተነግሮ እንደነበረ መረዳት እንችላለን። እና ልዩ ልዩ አይነት የዓለም ቋንቋዎች ባለቤት ያላቸው ቋንቋዎች ናቸው የተነገሩት። የአፍ መፍቻ የነበሩ ቋንቋዎች ናቸው የተነገሩት። አሁን ለእነዚህ ለመጀመሪያዎቹ አማኞች ግን በመንፈስ ቅዱስ ተአምራዊ ኃይልና አሰራር የተገለጡ ናቸው። በትምህርት ወይም በልምድ የመጡ አይደሉም። በማኅበረሰቡ መካከል በመኖርና አብረው በማደግ የለመዷቸው አይደሉም። የእግዚአብሔር መንፈስ ገባባቸው፣ በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ ሲሞላባቸው ሙሉን ቋንቋ እንዲናገሩ ነው ያደረጋቸው። በጣም አስገራሚ ነው። ሁሉም የየራሱን ቋንቋ ይሰማ ነበር። እንግዲህ እንደ እሳት የተከፋፈሉ ልሳኖች አይደሉ በእያንዳንዳቸው ላይ የተቀመጡባቸው። ስለዚህ ከዚህ የምንረዳው ምንድን ነው? መቶ ሀያዎቹ የተለያየ ቋንቋ ነው የተገለጠላቸው የተለያዩ የተከፋፈሉ ቋንቋዎች የተገለጡላቸው መቶ ሀያዎቹም ሲናገሩ እየተናገሩትም በየቋንቋው ነው። መቶ ሀያዎቹ አንዱ ቋንቋ የተገለጠለት ያን ቋንቋ ለሚሰሙት ይናገራል። እንደዚህ እያለ በየቋንቋዎቹ ለተለያዩ የቋንቋ ባለቤቶች እንደተናገሩ ነው የምንረዳው። ልሳኖች ማለት እነዚህ ናቸው። የተወለድንበት የገዛ ቋንቋችን ነው ብለው የቋንቋ ባለቤቶች ከሰጡት ምስክርነት በተጨማሪ በበዓል አምሳለት የተገለጠው ልሳን ቋንቋ መሆኑን የሚያሳየን ይዘት ያለው ነው፣ መልእክት ያለው ነው፣ ርዕስ ያለው ነገር መሆኑ ነው። በዕለቱ የተላለፈው መልእክት እኮ ይታወቃል። ቁጥር 11 ላይ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። እግዚአብሔር ይመስገን። በየቋንቋው ሲነገር የነበረው የእግዚአብሔር ታላቅ ሥራ ምንድን ነው? የእግዚአብሔር ታላቅ ሥራ የጌታችን የኢየሱስ ክርስቶስ እናት ማርያም በዝማሪዋ ላይ ስትናገር፣ ሉቃስ ምዕራፍ አንድን በምናነብበት ጊዜ የምንረዳው ነገር አለ። ምን አለች? ብርቱ የሆነ እርሱ በእኔ ታላቅ ሥራን አድርጓላለች። ምንድነው እሱ በእርሷ የተደረገው ታላቅ ሥራ አምላክ ሰው ሆነ በስጋ ተገለጠ ለምን በስጋ ተገለጠ የተገለጠበት ምክንያት የእኛን ስፍራ ለመያዝ ነው ከኃጢአት በቀር በነገር ሁሉ እንደኛ ነው የሆነው ቀራንዮ መስቀል ላይ በእኛ ፈንታ ሆኖ ኃጢአታችንን ተሸክሞ ስለ ኃጢአታችን ይሞት ዘንድ እናም ዓለምን ያድን ዘንድ የእግዚአብሔር በግ ሆኖ የዓለምን ኃጢአት ያስተሰሪ ዘንድ መሥዋዕት ሊሆን ነው በሥጋ የተገለጠው። ይሄ የእግዚአብሔር ታላቅ ሥራ ይባላል። ዓለምን ያዳነበት ትልቅ ሥራ ነው። ይሄንን ነበረ ሲናገሩ የነበሩት። ስለዚህ በመጣው አዲስ ቋንቋ በተለያዩ አገሮች ቋንቋዎች የተነገረው ነገር ይታወቃል። ምን እንደሆነ ይታወቃል። የእግዚአብሔር ታላቅ ስራ ነው። ክብር ለእግዚአብሔር። ይኸው እንግዲህ ይሄ ነው ልሳን ማለት። በሐዋርያት ስራ ውስጥ የተነገረው የልሳን አይነት ይሄ ነው። ይሁንና አንዳንድ ሰዎች በቆሮንቶስ ቤተ ክርስቲያን ውስጥ ካለው ከተገለጠው ልሳን ጋር በማነጻፀር በሐዋርያ ሥራ ውስጥ ያለው ልሳንና በቆሮንቶስ ቤተ ክርስቲያን ውስጥ የነበረው ልሳን የተለያየ እንደሆነ የሚያስቡ ሰዎች አሉ። ነገር ግን መጽሐፍ ቅዱስን በጥንቃቄ በአግባቡ የሚያነቡ ሰዎች ቋንቋ በመሆን በሐዋርያ ሥራ ምዕራፍ ሁለት እና በአንደኛ ቆሮንቶስ ምዕራፍ 12 እስከ 14 ባለው ክፍል የተገለጸው ልሳን ቋንቋ በመሆን አይለያዩም የሚለውን ይረዳል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጀምሮ እስከ 11 ከተዘረዘሩት የመንፈስ ቅዱስ ስጦታዎች ወይም የጸጋ ስጦታዎች መካከል ዘጠኝ ናቸው። ከዘጠኙ ስምንተኛውና ዘጠነኛው ልሳንን የሚመለከቱ ስጦታዎች ናቸው። አንደኛው በልሳኖች መናገር ነው። ቁጥር አስር ላይ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም ሚልና ሁለተኛው ደግሞ በልሳኖች የተነገረውን መተርጎም ይሰጠዋል ይላል። ስለዚህ ልሳንን የሚመለከቱ ሁለት ስጦታዎች እናያል። በቆሮንቶስ ቤተ ክርስቲያን ውስጥ አንደኛው በልሳኖች መናገር፣ ሁለተኛው በልሳኖች የተነገረውን መተርጎም። አሁን በባለ አለት ከነበረው ልሳን የሚለየው በአጠቃቀም እንጂ በቋንቋነት እንዳልሆነ ከዚህ ነው የምትረዱት። ልሳን ያው ልሳን ነው፣ ቋንቋ ነው። ሐዋርያ ስራ ላይ የማናየው መተርጎሙን ነው። በልሳኖች የተነገረውን ተረጎም አላየ ነው። ለምንድን ነው? የተገለጡት ቋንቋዎች ወይም ልሳኖች ባለቤቶቹ እዛው ስለነበሩ ሊተረጎምላቸው አላስፈለግም። በዚህ ነው እንጂ የሚለያየው ቋንቋ በመሆን አይለያይም፣ ያው ቋንቋ ነው። ምዕራፍ 13 አንደኛ ቆሮንቶስ ምዕራፍ 13 ቁጥር አንድ ላይ ስንመለከት በሰዎችና በመላእክት ልሳን ብናገር የሚል ቃል አለ ያው ፍቅር ግን ከሌለኝ ከንቱ ነኝ የሚለውን ትምህርት ለማስተማር በሰዎችና በመላእክት ልሳን ብናገር ይላል ስለዚህ የሚያሳየን ምንድን ነው ባለቤት አለው ማለት ነው ልሳን ባለቤት አለው እነማን ናቸው ባለቤቶቹ በሰዎችና በመላእክት ልሳን ወይ ሰዎች ናቸው ወይ መላእክት ናቸው ማለት ነው እዚህ ጋር ብናገር የሚል አገላለጽ እንዳለው ማስተዋል አለብን ማለት ነገሩን ለማጋነን የፍቅርን ታላቅነት ከፍ አድርጎ ለማሳየት ሐዋርያው የተጠቀመበት አገላለጽ ነው። ምን ማለት ነው? በሰዎች ዘንድ ያሉትን ቋንቋዎች ብናገር ከዛም አልፌ በመላእክት እንኳን ቋንቋ እስከ መናገር ብደርስ ለማለት ነው እንጂ የግድ እናገራለሁ ለማለት አይደለም። ግን ዞሮ ዞሮ ሰዎችም ይሁኑ መላእክት አንድ ቋንቋ ቀደም ሲል ባለቤት እንደነበረው ግን ያረጋግጣል። ይሄንን መረዳት መቻል አለብን። ጅምር መላእክት ወደ ሰው በሚመጡበት ጊዜ እነሱ ራሳቸው መላእክቱ ከሰው ጋር ሲነጋገሩ፣ የሚናገሩት በሰው ቋንቋ ነው። ይሄ መታወቅ አለብን። በዚያም ላይ በቆሮንቶስ ቤተክርስቲያን ልሳኖች የተገለጡት እዛው ቆሮንቶስ ውስጥ ነው። ቆሮንቶስ በግሪክ በአካያ የምትገኝ ከተማ ናት። ስለዚህ እነሱ የራሳቸው ቋንቋ ግሪክኛ ነው። እንግዲህ የጥንት ግሪክኛ ጽር የሚባለው ማለት ነው፣ በሱ ነው የሚግባቡት። ግን አሁን በሌላ ቋንቋ ነው እግዚአብሔር መልእክትን እያመጣላቸው ያለው። ግን ሌላ አገር ባለቤት ባለው ሌላ አካባቢ የሚናገሩት ሰዎች ያሉት ቋንቋ በቆሮንቶሶች መካከል ተገልጧል። ይሄ ቋንቋ መሆኑን መረዳት ያስፈልጋል። ለምሳሌ ምዕራፍ 14 ውስጥ ቁጥር 10 ላይ ምን ይላል? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል አለ ቋንቋም የሌለው ሕዝብ የለም። እንግዲህ የቋንቋውን ፍች ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። አያችሁት? ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ፣ ሁሉ ለማነጽ ይሁን የሚል ቃላል ወረድ ብሎ ቁጥር 26 ላይ እናገኘዋል እስከ 27 ቤተ ክርስቲያን እንድትታነጽ በዚያ ቋንቋ የተነገረው መልእክት ሰዎች በሙሉ ሊረዱት ይገባቸዋል ስለዚህ ምን ማለት ነው በቆሮንቶስ ቤተ ክርስቲያን ውስጥ በሌላ አገር የሚነገር ቋንቋ ሲነገር ተሰማ ይሄ ነው ልሳኔ የተባለው ቋንቋ የሌለው ህዝብ የለም። ስለዚህ በሌላ አካባቢ ያለ ባዕድ የሆነ ለነሱ አዲስ የሆነ ለነሱ ሌላ የሆነ ልዩ አይነት የሆነ ልሳን በቆሮንቶስ ቤተ ክርስቲያን ውስጥ መንፈስ ቅዱስ እንዲነገር አደረገ። አሁን ጉባኤው እንዲታነጽ ከተፈለገ ትርጉሙን ማወቅ አለበት። ፍቺውን ማወቅ አለበት። አለዛ እንግዳ እሆናለሁ ነው ያለው ጳውሎስ። በቆሮንቶስ አስራ አራት ውስጥ በተለይ ከልሳን አኳያ ትኩረት የሰጠበት ምንድን ነው? ስለ ትርጉም ነው፣ ስለ ፍቺ ነው። ስለዚህ ልሳንን በሚገልጥበት ጊዜ መንፈስ ቅዱስ በሁለት መንገድ ገለጸው። የሚናገሩ ሰዎችን ገለጠ። ከዚያስ የሚተረጉሙ ሰዎችንም አስነሳ። መናገር እንዲችሉ አደረገ፣ ሌሎች ደግሞ መተርጎም እንዲችሉ አደረገ። ይሄ ሁለት ስጦታ ሆኖ ተገለጠ። አንዳንድ ጊዜ ደግሞ የሚተረጉም በሌለበት ራሱ በሌላ ቋንቋ የመናገር ስጦታ የተሰጠው ሰው እንዲተረጉም ይጸልይ ተባለ ቁጥር 13 ላይ ስለዚህ መተርጎም የሚችል መልእክት የተሸከመ በሌላ አገርና አካባቢ ሲነገር የኖረ የሌሎች ህዝቦች የአፍ መፍቻ ቋንቋ የሆነ በቆሮንቶስ አማኞች መካከል ተገልጧል። ስለዚህ ያ ቋንቋ ወደ ህዝቡ፣ ወደ ቆሮንቶሶች ቋንቋ መተርጎም ነበረበት ማለት ነው። ስለዚህ ከዚህ የምንረዳው ምንድን ነው? ቋንቋ በመሆን አንድ ነው። የበለጠ ደግሞ የሚያስረዳን ቁጥር 21 ነው።